ጤና ይስጥልኝ የተወደዳቸው ተመልካቾች፣ እንደምን አላችሁ? ከሐረሪ ቴሌቪዥን የሰዓቱን ዜናችን ወደ እናንተ እናደርሳለን። ሰዓቱን ጠብቀን ባለመገኘታችን ታላቅ ቅርታ እንጠይቃለን። ወደ ዕለቱ የመጀመሪያ ዜና አልፋለሁ። በሐረሪ ክልል የቱሪስት መስህቦችን እሴት በመጨመር ሕብረተሰቡን ተጠቃሚ ለማድረግ እየተሰራ እንደሚገኝ ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። በዘርፎም ሴቶችና ወጣቶችን የስራ እድል ተጠቃሚነትን ለማስፋት እየተሰራ እንደሚገኝ ርዕሰ መስተዳድሩ ገልጸዋል። ዘገባው የጋዜጣ ፕላስ ነው። አያንቶ አህመድ የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ እንደተናገሩት በክልሉ የቱሪስት መስህቦች ላይ ሴት በመጨመር የቱሪዝም ፍሰቱ እንዲጨምር የማድረግ ስራ ይሰራል። ሐረር ከተማ በዩኔስኮ የተመዘገበች የዓለም ቅርስ ከተማ ናት ያሉት ርዕሰ መስተዳድሩ የጀጎል ግንብን ጨምሮ ሌሎች በርካታ መስህቦች ያሉበት ነው ብለዋል። በክልሉ ትልቁ ጸጋ ቱሪዝም መሆኑን ጠቅሰው ዘርፉን በመጠቀም ኢኮኖሚውን ለማነቃቃትና ለማጠናከር እንደሚሰራ ገልጸዋል። በቱሪዝሙ ዘርፍ የ ሴቶችና ወጣቶች የስራ እድል ተጠቃሚ የሚሆኑበት ሁኔታ ለመፍጠር እንደሚሰራም ተናግረዋል። በሐረር ከተማ የተጀመረው የኮሪደር ልማት የሀረር የማንሰራራት ዘመን ጅማሮ ማሳያ ነው ያሉት ርዕሰ ምስተዳድሩ፣ የልማት ስራዎቹ በቀጣይ ሰፍተውና ተጠናክረው ይቀጥላሉ ብለዋል። እስካሁን ያለው ውጤት በህዝቡ ዘንድ ቅቡልነት ያገኘ መሆኑን ጠቅሰው በህዝቡ ዘንድ ተስፋን ያጫረና መንግስትና ህዝብን ያቀራረበ መሆኑን ለጋዜጣ ፕላስ ገልጸዋል። በቀጣይ ያሉትን ተግዳሮቶችን በመ መቅረፍ ህዝቡን ከቱሪዝሙ ዘርፍ የበለጠ ተጠቃሚ ለማድረግ እንደሚሰራ ተናግረዋል። በሐረሪ ክልል ገቢን በአግባቡ በመሰብሰብና ለታለመለት አላማ በማዋል በትኩረት እንደሚሰራ እየተሰራ እንደሚገኝ የክልሉ ገቢዎች ቢሮ ኃላፊ አቶ ያሲን አብዱላህ ተናገሩ። የክልሉ ገቢዎች ቢሮ የተሻሻለው የገጠር መሬት መጠቀሚያ ክፍያና የግብርና ስራ ገቢ ግብር አዋጅ ሰነድ ዙሪያ ከገጠር ወረዳ ለተወጣጡ ባለድርሻ አካላት ጋር የግንዛቤ ማስጨበጫና የውይይት መድረክ አካሂዷል። ፍቃዱ በላይ በሐረሪ ክልል ገቢን በአግባቡ በመሰብሰብና ለታለመለት ዓላማ ለመዋል በትኩረት እየተሰራ ይገኛል ሲሉ የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ ገልጸዋል። የክልሉ ገቢዎች ቢሮ የተሻሻለው የገጠር መሬት መጠቀሚያ ክፍያና የግብርና ስራ ገቢ ግብር አዋጅ ሰነድ ዙሪያ ከገጠር ወረዳ ለተወጣጡ ባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂደዋል። በመድረኩ የተገኙት የክልሉ ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ እንደገለጹት ለአንድ ሀገር ልማትና ኢኮኖሚያዊ እድገት ግብር ትልቅ ሚና እንዳለው ገልጸዋል። የአንድ ሀገር ሁለንተናዊ ብልጽግና የሚረጋገጠው አስተማማኝ የፋይናንስ ቅም ሲኖር መሆኑን የገለጹት ኃላፊው ለዚህም ገቢን በአግባቡ በመሰብሰብ እና ለታለመለት ዓላማ ለማዋል ዋነኛው ተግባር መሆኑንም ጨምረው ገልጸዋል። እንደሚታወቀው እንግዲህ የአንድ ሀገር ሁለንተናዊ ብልጽግና የሚረጋገጠው አስተማማኝ የፋይናንስ አቅም ሲኖር ነው። የማንኛውም ሀገር የገቢ ምንጭ መሰረት ደግሞ በራስ አቅም የሚሰበሰብ ገቢ ነው። ስለዚህ ከዚህ አንጻር እንዲህ እንግዲህ እንደ ሀገራችንም ሰፋፊ ስራዎችን እየሰራ እንገኛለን። በዚሁ መሰረት በሐረሪ ክልልም የገቢዎች ባለስልጣን በኩል የ2018 ዕቅድ አቅደን ወደ ስራ ገብተናል። የዕቅዳችን ዋናው ትኩረት ክልላዊ ገቢ ማሳደግ ነው። የገቢ አስተዳደርና የአገልግሎት አሰጣጥን ማዘመንና በተሻለ ውጤታማነትና ቅልጥፍና አገልግሎት መስጠት ነው። ከሁሉም በላይ ደግሞ የግብር ስርዓቱ ተደራሽነትና ፍትሃዊነትን ማረጋገጥ ቁልፍ የ2018 ግባችን ነው። በክልሉ የግብር ስርዓትም ተደራሽነትና ፍትሃዊነትን የማረጋገጥ ስራ ዋነኛው ተግባር መሆኑን ጠቁመው በዚህም በራስ አቅም ገቢን በመሰብሰብ የግብር ስርዓቱ ውጤታማ የማድረግ ስራ ትኩረት ተደርጎ የተሰራበት ይገኛል ብለዋል። የመድረኩ አላማም በክልሉ ከሚገኙ ገጠር ወራዎች ለተወጣጡ ባለድርሻ አካላት በተሻሻለው የገጠር መሬት መጠቀሚያ ክፍያና የግብርና ስራ ገቢ ግብር አዋጅ ሰነድ ዙሪያ ግንዛቤ ለመስጠት አልመው የተዘጋጀ መሆኑም ገልጸዋል። ዛሬ በይፋ የመሰረት ነውና ወደ ስራ ያስገባ ነው። የገጠር ወረዳዎች የገቢ አሰባሰብ ክላስተር የሚባል ግብረ ኃይል መስርተናል። የዛሬው መድረክ በጣም ውጤታማ መድረክ ነበረ። በመድረኩ ላይ የትምህርትና ስልጠና ሰጥተናል። ስለ ገቢ ግብር አዋጅ፣ ስለ ገጠር መሬት አጠቃቀምና የግብርና ምርት ግብር ምንነት አከፋፈሉና መጠኑን ጭምር ላለው ስትራክቸር በደንብ ክላሪፋይ አድርገን ሰፋፊ ዕውቀቶችን አስጨበጠናል። ይህንን ገበሬው ጋር ለማድረስ የንግዱ ማህበር ጋር ለማድረስ በቀጣይነት ሰርተን ለዚህ የሚያስፈልገውን ዝግጅት በበቂ ሁኔታ አጠናቀናል። ፍትሃዊነትን ማንገስ ነው ፣ ህጋዊነትን ማንገስ ነው ለሁሉም ደግሞ እኩል አስተዋጽኦ የሚያደርግባት እኩል ሀገሬ ነው የሚለበትን ምቹ ሁኔታ ለመፍጠር የሚያግዝ ነው። በቀጣይ በክልሉ የተጀመሩ የልማት ስራዎችን ለማፋጠል እና የፋይናንስ ስራቱን ይበልጥ ለማጎልበት ማህበረሰቡና ባለድርሻ አካላት ሚናቸውን እንዲወጡም ኃላፊው ጥሪ አቅርበዋል። ግብር የመክፈልና የመሰብሰብ ጉዳይ የህግ ጉዳይ ነው። ስለዚህ ሁሉም መንግስታዊና መንግስታዊ ያልሆነ አካል በሙሉ በየደረጃው ያለው ግብር መሰብሰብ እንዲሰበሰብ ማመቻቸትና ማገዝ ላይ የሚጠበቅበትን ህጋዊ ኃላፊነት እንዲወጣ እንዲወጣና የበለጠ ቅንጅታዊ አሰራራችንን እንድናጠናክር በዚህ አጋጣሚ ጥሪ ያቀርባለሁ። በመድረኩ እጅግ ጠቃሚና ጥሩ ግንዛቤ አግኝተናል፣ በማለት የገለጹት የመድረኩ ተሳታፊዎች በቀጣይ ገቢን በተፈለገው ልክ በመሰብሰብ ረገድ እና ለሚፈለገው ዓላማ ለማዋል የበኩላችንን ሚና እንወጣለን ሲሉም አረጋግጠዋል። ቀጥለናል። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ በክረምት በጎ ፈቃድ ስለተከናወኑ አንድ ጉዳይ ወደ እናንተ እናሻገርም። መንግስት ያበረከተላቸው ዘመናዊ የመኖሪያ ቤቶች ከነበረባቸው የቤት ችግር እንዳላቀቃቸው የክረምት በጎ ፈቃድ ተጠቃሚዎች ገለጹ። ካለፉት ዓመታት የለውጥ ዓመታት ወዲህ በክረምት በጎ ፈቃድ አገልግሎት በርካታ አቅመ ደካሞችን የቤት ባለቤት ለማድረግ ስለመቻሉ ተገልጿል። ዘገባው የባልደረባችን ገዛኸኝ አድራጊ ነው፣ በስፋት ዳሶታል። ተረግዘን እንደገና መወለድ ማለት ነው። ተረግዘን እንደገና መወለድ ነው። አዎ። እግዚአብሔር ፌዴራል መንግስትንም የክልሉ መንግስትንም እናንተንም እግዚአብሔር እድሜና ጤና ይስጣችሁ። አው እግዚአብሔር የተመሰገነ ይሁን። እድሜያችሁን ሰፊ ያርገው። አው ለልጅ ልጅ ብቁ አው የልጅ ልጃችሁ እንኳን ደረጃ ይድረስ። ጤናና እድሜ ይስጣችሁ። አቀይ ዘካ ተጋዶር ሰጠ አብዩ መሐመዱ ዳም ንቁሶሻልይነ ፌዴራል መንግስትና የክልሉ መንግስት በጣም ነው ከበደ። የከበረ ምስጋና አለኝ። የአገልግሎት ዘመኑን ያርዝምልኝ። የክልሉ መንግስታችንም ለፌዴራል መንግስትም የአገልግሎት ዘመናቸውን ያርዝምልኝ። እነዚህ የምስጋና ድምጾች ለዘመናት ደሳሳ ጎጆቻቸውን የሚያቃና ኢኮኖሚያዊ አቅም ያልነበራቸውና ያሉበትን ምቹ ያልነበረ የአኗኗር ዘይቤ አምነው ተቀብለው እየኖሩ የነበሩ የክልሉ ነዋሪዎች ናቸው። ባለፉት የለውጥ ዓመታት መንግስት በዋናነት እያከናወናቸው ከሚገኙ ሰው ተኮር ተግባራት መካከል አንዱ የሆነውና ባህል እየሆነ ጭምር በሚገኘው የበጎ ፍቃድ አገልግሎት ብዙ አቅመ ደካሞች የሀገር ባለውለታዎች አረጋውያንና በህይወት አጋጣሚ የተለያዩ እክል ያጋጠማቸውን ዜጎች የቤት ባለቤት እያደረገ ይገኛል። በሐረሪ ክልል አባድር ወረዳ ነዋሪ የሆነው አቶ ታጀር ታደሰ የነበረበትን የኑሮ ሁኔታ የኋሊት ተጉዞ ከሶስት ልጆቹ ጋር አምስት ቤተሰብ ለመኖር ምቹ ባልነበረ ጠባብ ቤት ውስጥ ይኖር እንደነበር ያስታውሰናል። በተለይም ክረምቱ እስኪያልፍ ቤተሰብ በስጋት እንደሚያሳልፍና በቤቱ ጥበት ምክንያት ልጆቹ ጎረቤት ጭምር እንደሚያሳልፉ ጠቁሞ ባጋጠመው ድንገተኛ የነርቭ ህመም ምክንያት የማደስ አቅም እንዳልነበረው በቁጭት ይገልጽልናል። መጀመሪያ የጉልበት ሰራተኛ ብር ያው ተሯርጬ ነው ሰርቼ የጉልበት ስራ ልጆቼና ቤተሰብን ማስተዳደር የነበረው። በአሁን ሰዓት ይሄ አካል ጉዳተኛ ሆንኩኝ። የነርቭ ችግር ነው የመጣብኝ። አምስት አመት በነርቭ በሽተኛ ነኝ። ቤት ውስጥ አስቀያሚ ቤት ማይረባ ነበር፣ ያፈስብኝ ነበር። ልጆቼ ደግሞ በጣም ነው ጠባብ ነው ቤቱ ና ጎረቤት ሁሉ ነበር የሚያድሩት እየሄዱ የራሱ ጎረቤት ውስጥ ነው የሚያድሩት እየሄዱ ይርቀው ነው የሚያድሩት። በተመሳሳይ ወይዘሮ ገነት ወልደ ጻዲቅ ረጅም ዓመታት በአንድ ክፍል ውስጥ ከባለቤታቸው ጋር ሲኖሩ እንደነበርና ና ባለቤታቸው በእርጅና እንዲሁም በሕመም ምክንያት የሚኖሩበት እንደሳሳ ጎጆ መቀየር ቀርቶ የማደስ ኢኮኖሚ አቅም እንዳልነበራቸው ያስረዳሉ። እንጀራ ነበር መጋግረው በፊት እና እሱም ያው እንድሁ ትንሽ ደህና ነው በርታ ያለ ነው። አሁን እየደከመ ሄደ። ተኑሮም ተጉዳቱን ጋራ እና በቃ አሁን በጣም እየከበደን ነበረ። እየከበደን እየከበደን ጎጆ ነው መቼም አንድ ክፍል ነች። አንድ ክፍል እና ትንሽ ኩሽና ደሳሳ ነበረች እና እሷ ነበረ የምንኖረው። ይህ ታሪክ በክረምት የበጎ ፍቃድ አገልግሎት ማብቂያው ደርሶ የቁጭት መንፈስ በደስታ ተቀይሮ ቤተሰብ በአንድ ቤት ተሰብስቦ በሌላ በኩል በእርጅና ዘመን ያልተጠበቀ የምሽት ስጦታ ሆኖ ወደ ተሻለና ዘመናዊ ቤት ስለመግባታቸው በደስታ ያስረዳሉ። በጣም በጣም በጣም ከሚገባ በላይ። እኔ በጣም በዚህ ቤት በጣም ደስተኛ ነኝ። በጣም በጣም ከሚገባ በላይ ልጆቼም ቤተሰቦቼም ደስተኛ ናቸው። በዚህ ቤት አሁን ግን ልጆቼንም ሰብስቤ በመግባቴ በጣም ደስተኛ ነኝ። የድሮ የማይመች ቤት ነበር። ይህንን የሚያምር ቤት ስለሰጡኝ ፈጣሪ ከፍ ያድርጋቸው። አሁን ተመችቶኝ እየኖርኩ ነው። ይህን የመሰለ ቤት በስጦታ ስለሰጡኝ ፈጣሪ ኦርዲንንም አብይንም ከፍ ያርጋቸው። ለሀገር አሁን ብዙ ቦታ እንደዚህ ሲሰራ ወይ እኔስ እዚህ ሀገር በሆንኩ ኖሮ ላለሁ ሁሉ ጊዜ እዚህ ሀገር ብንሆን ኖሮ በቃሉ ግን እንደዚህ ይሰሩልን ነበረ እኮ። እዚህ ሀገርም እንዲህ በተጀመረ እንደው እዚህ ሀገርም እንደው ድሃ አስታዋሽ አርጓቸው በተጀመረ እንደው እግዚአብሔር ባዘዘልን ብዙ ጊዜ ነው የምመኘው። ለምን እዛ በቃ ሁሉም መንግስቱ ትልልቆቹም እንደው ተንደፋድፈው ሲሰሩላቸው ግዳውን ሲያፈርሱ፣ እዚህ ሀገርም በተፈጠረ እያልኩ ብዙ ጊዜ እመኝ ነበረ። እንኳን እንዲህ አይነቱ ቤት ልገባ አላሰብንም አላለምንም። አሁን ትንሽ ቆዩ ቁልፍ ሲሰጡ እኔ እንደገና እንደገና እንደተወለድኩ ነው ያሰብኩት። ተፈጠርነ እንደገና። ባለታሪኮቹን ጨምሮ ስምንት ለሚሆኑ አባወራዎች ባሕረር ከተማ የከተማና መሰረተ ልማት ሚኒስቴር ከሀረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ጋር በመተባበር በ20 ሚሊዮን ብር ወጪ ዘመናዊ ቤት አስገንብቶ ማስረከቡ የቅርብ ትውስታችን ነው። ቀጥለናል። የአካባቢያቸውን ሰላም በማስጠበቅ የሚያደርጉትን የነቃ ተሳትፎ አጠናክረው እንደሚቀጥሉ የሐኪም ወረዳ ነዋሪዎች ተናግረው፣ ማህበረሰቡ የራሱን ሰላም በራሱ መጠበቅ ከጀመረው ወዲህ የአካባቢው የሚፈጸሙ የወንጀል ድርጊቶች መቀነሳቸውም ተገልጿል። ሄኖክ ግርማ ዝርዝር አለው። በሐረሪ ክልል የሐኪም ወረዳ ነዋሪዎች ለሐረሪ ብዙኃን መገናኛ ኤጀንሲ እንዳስታወቁት በተለያዩ የሰላም አደረጃጀቶች አማካኝነት በራሳቸው ተነሳሽነት የአካባቢያቸውን ሰላምና ጸጥታ አስተማማኝ ለማድረግ በሚያስችሉ ተግባራት ላይ የነቃ ተሳትፎ እያደረግን እንገኛለን ብለዋል። ሰላም አደረጃጀቶች በሙሉ ሁሉም ይህንን ሰላማችንን ያለንን ሰላም ለማስጠበቅ ስንል ሁላችንም በፈቃደኝነት ተራችን እየጠበቅን እየወጥን በፍላጎታችን ሕብረተሰቡን ገብቶት በፍቅር አገራችንን እንጠብቃለን ብለን ወትን አካባቢያችንንም አገራችንንም እየጠበቅን ነው። በምንወጣ ሰዓት አንዳንዴ ስልክም፣ ገንዘብም፣ ቦርሳም የመዘረፍ ሁኔታ ነበረ። አሁን ያለው ግን እንቅስቃሴ አሪፍ ነው። ምክንያቱም ራሳችንን ነው እየጠበቅን ያለ ነው። የወረዳ ነዋሪዎች አክለውን በማህበረሰብ አቀፍ ፖሊሳዊ አገልግሎት ተደራጅተው የራሳቸውን ሰላም በራሳቸው መጠበቅ ከጀመሩ ወዲህ በየአካባቢያቸው ጨለማን ተገን በማድረግ ይከሰቱ የነበሩ የስርቆትና ሌሎች የወንጀል ድርጊቶች መቀነሳቸውን ተናግረዋል። ሞባይል ምናምን የሚነጥቁ ነበሩ ጨለማን ተገን እያደረጉ። አሁን ያንን ጨለማ እየዞርን መብራት እያስበራን እየወጡ ሁሉን በተራ እንዲጠብቁ እያስደረግን አሁን ነገሮች ቀንሰዋል። እንደዚህ አይነት ነገሮች ሁሉም ራሱን እየጠበቀና አካባቢውንም እየጠበቀ ስለሆነ አሁን ብንዞር አንዳንድ ቦታዎች ነው እንጂ መብራት እንዳለ እየበራ ነው። ለምን መብራቱ መሸሸጊያ ስለማይሆን ቀምተው ወደ ጨለማ የሚሮጡበት አጋጣሚ አጋጣሚውን ቀንሰ ነዋል ማለት ነው። ስለዚህ ይሄንን ሁሉም ማህበረሰብ አውቆ ተረድቶታል። ፖሊስም ከፖሊስ ጋር አንድ ላይ ተቀናጅተን ብዙ ስራዎችን እንሰራለን። በሰላሙም ይህ አራተኛ ላይ እኛ አሁን ነው ይዘራ ነው ያለ ነው በጣም አቅም ደካማቸዋለሁ ገበሬዎች አሉ። ሲመጡ ስልክ ይሰረቃሉ፣ ገንዘብ ይሰረቃሉ። ይዘን ለፖሊስ ጣቢያ እናቀርባለን። በቃ እጅ ከፍንጅ እየያዝን ፖሊስ ጣቢያ እናቀርባለን። እዚህ አካባቢ በብዛት ስልኮች ይሰረቃሉ። ስራ ቦታም አንዳንዴ እቃዎች ይወሰዱብናል። አሁን ግን ሰላም ነው። የሀኪም ወረዳ ዋና አስተዳዳሪ አቶ ዙቤር መሀመድ በበኩላቸው ሐረር የምትታወቅበትን የሰላም ተምሳሌትነትን አጠናክሮ ለማስቀጠል በወረዳው በሶስቱም ቀበሌዎች ከሰላም አደረጃጀቶች ጋር በቅንጅት እየተሰራ ይገኛል ብለዋል። ሐረር ሁልጊዜም በሰላም ነው የምትታወቀው። ሰላሟ ደፍርሶ አያውቅም። በሰላም ሰላምነቷን ይዛ እንድትቀጥል እኚህ ማህበረሰቦቻችን ባሉበት አካባቢ ላይ በሁሉም ቀጠና ላይ በቀበሌ 17ም 18ም 19ም ባሉበት ፊርማታ ወይም ደግሞ ቀጠና ቦታዎች አሏቸው። እዛ ላይ ሁሉም በነቂስ ወጥተው የዚሁ የሰላም ደህንነት ስራቸው ላይ በርትተው እየሰሩ ይገኛሉ ማለት ነው። ሰላም ካለ ልማት አለ የሚሉት አቶ ዙቤር በክልሉ የሰፈነው አዎንታዊ ሰላም ለልማቱ ምቹ መደላድሎችን የፈጠረ መሆኑን ገልጸው ይህም በማህበረሰቡ የነቃት ተሳትፎ የመጣ ውጤት ነው ብለዋል። የአካባቢ ሰላም ሲረጋገጥ የልማቱ ሁኔታ ደግሞ እንደዛው እያደገ ይሄዳል ማለት ነው። በዚህም ነው እንግዲህ ሀረር ከተማችን ሰላማ ተረጋግጦ ማህበረሰብ እንደፈለገ ወጥቶ እየገባ እየተገበያየ ንግዱንም እያሳለጠ የኑሮ ዜዬውንም እየቀጠለ የሚገኘውም። ሰላሟ ከመንግስት ጎን መቶ ፐርሰንት ማህበረሰቡ ስለተሳተፈ ነው። የሐኪም ወረዳ ፖሊስ ጣቢያ አዛዥ ኮማንደር ታጁ ኡመር እንደገለጹት ማህበረሰቡ ከፖሊስ ጋር በመቀናጀት በሰራው ስራ በአሁኑ ወቅት በወረዳው የሚፈጸሙ የወንጀል ድርጊቶች መቀነሳቸውን ተናግረዋል። በጸጥታው ስራ ላይ ማህበረሰቡ የጸጥታው ባለቤት መሆን ከጀመረ ጀምሮ በርካታ ወንጀሎች ቀንሷል። የተለያዩ ወንጀሎች የሚፈጸሙት በማህበረሰቡ ውስጥ ነው። ከዚህ አኳያ ማህበረሰቡን አካባቢውን በመጠበቅ ራሱን ከወንጀል ከመጠበቅ አኳያ ማህበረሰቡ ነክቶ አካባቢውን ራሱን ከተለያዩ ወንጀሎች መጠበቅ ከጀመረበት ቀን ጀምሮ በርካታ ወንጀሎች እየቀነሱ ይገኛሉ። ማህበረሰቡ በሰላም አደረጃጀቶች አማካይነት በሰላምና ጸጥታው ላይ የነቃ ተሳትፎ በማድረጉ የፍትህ ተቋማትን የስራ ጫናን ያቃለለ ስለመሆኑም ገልጸዋል። የፖሊስን የአቃቤ ግንም የእስከ ዳኝነት ጋ ያለውን ራ የስራ ጫናን ይቀንሳል። አንደኛ በትናንሽ የቤተሰብና የመንደር ጥሎችን እዛው መፍታት ስለጀመረ በትናንሽ ነገራቶች ማህበረሰቡም ጊዜውን ይቀንሳል። እንግለኛም ለፖሊስም ደግሞ ብዙ ነገራቶችን እፎይታ ይሰጣል ማለት ነው። የአካባቢውን ሰላምና ጸጥታን በማስጠበቅ ህብረተሰቡ እያደረገ ያለውን የነቃ ተሳትፎ ማጉልበት እንዳለበትም ጥሪ ቀርቧል። ይቀጥለናል። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን አልፈናል። የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ የመሶብ አንድ ማዕከል አገልግሎት ለከተሞች አገልግሎት አሰጣጥ መዘመን ትልቅ እገዛ እያደረገ ይገኛል አሉ። በሌላ ዜናችን ደግሞ የጡት ካንሰር የሚያስከትለውን ጉዳት ለመከላከል ቅንጅታዊ አሰራር እንዲጠናከር ተጠይቋል። እነዚህ እነዚህና ሌሎች መሰል ሀገር አቀፍ ወሬዎችን ደግሞ ባህር ጠንክር የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ መሶብ የአንድ ማዕከል አገልግሎት ለከተሞች አገልግሎት አሰጣጥ መዘመን ትልቅ እገዛ ያደርጋል አሉ። በአፋር ክልል ሰመራ ሎጊያ ከተማ አስረኛ የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ እየተካሄደ ይገኛል። በፎረሙ ሁለተኛ ቀን ውሎ የኢትዮጵያ የፐብሊክ ሰርቪስ ሪፎርም እና መሶብ አንድ ማዕከል አገልግሎት በሚል በተካሄደ የፓናል ውይይት ላይ ዶክተር መኩሪያ ኃይሌ እንዳሉት የመንግስት አገልግሎትና አስተዳደር ሪፎርም የተነደፈ ለሁሉም ሴክተር ነው ብሏል። ሪፎርሙም ዘመን ተሻጋሪ ተቋማት መገንባት ታሳቢ ያደረገ መሆኑን ጠቁመው እሳቤው የሰራተኛውን አቅም ክፍተቶችን በመለየት የማብቃት ስራ መሆኑን ማስተዋል በጠቅላይ ሚኒስትር አብይ አህመድ ሀሳብ አምንጭነት የተጀመረው የመሶብ አንድ ማዕከል አገልግሎት የዓለምን ምርጥ ተሞክሮች በመውሰድ በኢትዮጵያ ነባራዊ ሁኔታ መተግበሩን ጠቁመዋል። አላማውም በከተሞች አገልግሎት በአንድ ቦታ ለመግለጽና የተገልጋዩን እርካታ ማረጋገጥ መሆኑን ተናግረዋል። መሶብ የአንድ ማዕከል አገልግሎት ለከተሞች አገልግሎት አሰጣጥ መዘመን ትልቅ እገዛም ያደርጋል ብለዋል። ስርዓቱ ጥራት ያለው አገልግሎት መስጠት የሚያስችል መሆኑን ገልጸው የመሶብ ዋና ማዕከል ግንባታም በዚህ ዓመት ይጀመራል ብለዋል። የመሶብ የአንድ ማዕከል አገልግሎት የበለጸገች ሀገር የመገንባት ጥረቶች አካል መሆኑን በመግለጽ ለአገልግሎቱ የሚያስፈልጉ መሠረተ ልማቶችን ቅድሚያ ሰጥቶ መስራት እንደሚገባ ማስገንዘባቸውን ኢዜአ የጡት ካንሰር የሚያስከትለው ጉዳት ለመከላከል ቅንጅታዊ አሰራር እንዲጠናከር ተጠየቀ። በወዳጅነት አደባባይ የጡት ካንሰር የሚያስከትለው ጉዳት ለማስገንዘብ ያለመ የአካል ብቃት እንቅስቃሴ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬም የጡት ካንሰር የሴቶችን ህይወት አደጋ ላይ የሚጥል ህመም መሆኑን ተናግረው ችግሩን ለመቀነስ ግንዛቤ ማስጨበጥ ጨምሮ ቅንጅታዊ አሰራርን ማጠናከር ወሳኝ መሆኑን ጠቁሟል። የመርሃ ግብሩ ተሳታፊዎችም የጡት ካንሰር የሚያስከትለው ማህበራዊ ተጽዕኖ ለመቀነስ ሁሉም የድርሻቸውን ኃላፊነት ሊወጡ እንደሚገባ ገልጿል። በኢትዮጵያ በየዓመቱ ከዘጠኝ ሺህ በላይ ሴቶች በጡት ካንሰር ምክንያት ህይወታቸውን እንደሚያጡ የጤና ሚኒስቴር መረጃ ያመለክታል። በምስራቅ ሀረርጌ ዞን ያልታረሱ መሬቶችን በማረስ ምርትና ምርታማነትን የማሳደግ ስራ በስፋት እየተከናወነ መሆኑን የዞኑ ዋና አስተዳዳሪ ወይዘሮ ሚስኪ መሐመድ ገለጹ። በዞኑ በመህር አዝመራ የተሰራ እና በአሁኑ ወቅትም የደረሰ ሰብል ከብክነት በጸዳ መልኩ በኮምባይነር እየተሰበሰበ ይገኛል። የዞኑ ዋና አስተዳደር ወይዘሮ ሚስኪ መሐመድ ለይዚያ እንደገለጹት በዞኑ ያልታረሱ መሬቶችን በማረስ ምርትና ምርታማነትን የማሳደግ ስራ በሰፊው እየተከናወነ ነው ብለዋል። በዞኑ ሁሉም ወረዳ በተከናወነ ስራም ውጤት መታየቱን የተናገሩት ወይዘሮ ሚስኪ በቀጣይም ይህ ሥራ ተጠናክሮ እንደሚቀጥል ተናግሯል። በተለይም በዞኑ የመኸር ስንዴን በኩታ ገጠን የማምረት ስራ ምርትና ምርታማነትን ከማሳደግ ባለፈ የምግብ ዋስትናን እያረጋገጠና ለተጎጂነት እየቀነሰ እንደሚገኝ ተናግሯል። በዞኑ የአርሶ አደሩን ተጠቃሚነት ለማጎልበት በሚከናወነው ሥራ አመራሩና የግብርና ባለሙያው በቁርጠኝነት እየሰሩ መሆኑን የገለጹት ዋና አስተዳዳሪዋ ይህም ተግባር ተጠናክሮ እንደሚቀጥል አስረድተዋል። የምስራቅ ሐረርጌ ዞን ግብርና ጽፈት ቤት ኃላፊ አቶ አብዲ መሐመድ በበኩላቸው በዞኑ በመህር ወቅት ከ500ሺህ ሄክታር በላይ መሬት ታርሶ በዘር የተሸፈነ መሆኑን አስተዋል። በዞኑ 91000 ሄክታር መሬትም በመህር ስንዴ የተሸፈነ መሆኑን ጠቁመው አሁን በኮምባይነር በመታገዝ ምርቱን የመሰብሰብ ሥራ እየተከናወነ እንደሚገኝ በሁለት ሳምንትም እንደሚጠናቀቅ ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ ውጭ ጉዳዮቻችን አልፈናል። ይህ አሜሪካና ዩኬ በሶማሊያ ከፍተኛ የኤሌክትሮኒክ ቪዛ መረጃ ጥሰት እንዳይፈጸም አስጠነቀቁ። የሶማሊ ሲቪል አቪዬሽን ባለስልጣንን በጉዳዩ ምላሽ እንዲሰጥ ቢጠየቅም ግን እስካሁን የሰጠው ምላሽ የለም ተብሏል። ዘገባው የቢቢሲ ነው። በተከታይነት ይቀርባል። በሶማሊያ የኤሌክትሪክ ቪዛ ስርዓት ላይ የተፈጸመ ከፍተኛ የመረጃ ጥሰት የአሜሪካ ዜጎች ጨምሮ የአስር ሺዎች አመልካቾች የግል መረጃ አጋልጦ ሊሆን እንደሚችል በሶማሊያ የሚገኘው የአሜሪካ ኤምባሲ አስጠነቀቀ። ያልታወቁ ጠላፊዎች የሶማሌ መንግስት የኢቪዛ ስርዓት ዘልቀው በመግባት ቢያንስ ከ35 ሺ ሰው የተገኘ መረጃ አደጋ ላይ ሊጥሉ እንደሚችሉ አሳማኝ መረጃዎች እንደደረሱት ገልጿል። ሐሙስ ዕለት በወጣው የአሜሪካ ኤምባሲ መግለጫ መሠረት በበይነ መረብ ላይ የሚዘረጉት ሾልኮ የወጡ ሰነዶች ስሞችን፣ ፎቶዎችን፣ የትውልድ ቀናትንና የጋብቻ ሁኔታን፣ የቤት አድራሻዎችንና ኢሜሎችን ያካተቱ ናቸው። ይህ የመረጃ ጥሰት ቀጣይነት ያለው ሲሆን ወደ ስርዓቱ የሚያስገቡትን ማንኛውንም የግል መረጃ ሊያጋለጥ ይችላል ሲል ዩናይትድ ኪንግደም ተጓዦችን አስጠንቅቋቸዋል። ወደ ሶማሊያ ለመጓዝ የሚያስፈልገውን የኢ ቪዛ ከማመልከቱ በፊት አደጋዎችን ያስ የሚኖሩበት የሶማሊያ ባለስልጣናት ስለ ጥሰቱ አስተያየት አልሰጡም። ነገር ግን መንግስት ይፋ ማብራሪያ ሳይሰጥ የቪዛ አገልግሎት ከኢቪዛ ጎቭ ሶ ወደ ኢትስ ጎቭ ሶ አዘዋውሮታል። የሶማሊያ ኤምባሲ የአንድ ግለሰብ መረጃ የጥሰቱ አካል መሆኑን ማረጋገጥ ባይችልም የሶማሊያ ኢቪዛ ያመለከቱ ግለሰቦች ግን ሊጎዱ ይችላሉ ሲል የአሜሪካ መግለጫ ገልጿል። የዲሞክራቲክ ኮንጎ መንግስትና የኤም 23 አማጽያን በኳታር የሰላም ማዕቀፍ ላይ ተፈራረመው። በግጭቱ ሳቢያ በሺዎች የሚቆጠሩ ሰዎች ሲገደሉ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ደግሞ ከቤታቸው ተፈናቅለዋል። ተጨማሪ ያለ በሩዋንዳ የሚደገፉት የኤም 23 አማጽያንና የኮንጎ ዲሞክራቲክ ሪፐብሊክ መንግስት በምስራቃዊ የሀገሪቱ ክፍል ሰላም ለማስፈን የሚያስችል ማዕቀፍ ተፈራረሙ። ስነ ስርአቱ የተካሄደው ከአሜሪካና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገው የሀገሪቱ ክፍል ውስጥ ለአስርት አመታት የዘለቀውን ግጭት ለማስቆም ስትሞክር በነበረችው ኳታር ነው። በዚህ አመት መጀመሪያ ላይ ኤም 23 የምስራቃዊውን ክልል ዋና ዋና ከተሞች ጎማና ቡካጺን ተቆጣጥሯል። ቀደም ሲል ሰላምን ለማስፈን የተደረጉ ሙከራዎች አልተሳኩም። የአሜሪካ የአፍሪካ አምባሳደር ማሳድ ቡሎስ ሰነዱ ስምንት መርሆችን ያካተተ መሆኑን ገልጸዋል። አብዛኞቹ አሁንም ስራ እንደሚያስፈልጋቸው ተናግረዋል። የእስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያው ከተጠበቀው በላይ እየዘገየ እንደነበርም አምነዋል። ኪንሻሳ የሩዋንዳ ወታደሮችን ከግዛቷ እንዲወጡ እየጠየቀች ነው። ኪጋሊ ይህ በኮንጎ የሚገኘው የዲሞክራቲክ ፎርስ ፎር ዘ ኮርፖሬሽን ኦፍ ሩዋንዳ ወይም ኤኤፍዲ ኤኤልአር አማጺ ሚሊሻ ሲፈርስ ሊሆን እንደሚችል ተናግራለች። ቡድኑ በአብዛኛው የተዋቀረው ከ1994ቱ የሩዋንዳ የዘር ማጥፋት ዘመቻ ጋር የተያያዙ የሁትሲጎሳ አባላት ናቸው። አሶሽየትድ ፕሬስ እንደዘገበው ብሎስ አዲሱ ማዕቀፍ የሰብአዊ ተደራሽነት፣ የተፈናቀሉ ሰዎችን መመለስና የፍትህ አካላትን ጥበቃም ይመለከታል ብለዋል። ይህም በሐምሌ ወር በዶሃ በሁለቱ ወገኖች የተፈረሙትን መርሆ ሰዎች እንዲሁም ባለፈው ወር በተመሳሳይ ከተማ የተኩስ አቁም ስምምነት በመከታተል ላይ በተደረገ ስምምነት ላይ የተመሰረተ ነው። ከዚያ በፊት በሰኔ ወር በሩዋንዳ እና በዲሞክራቲክ ኮንጎ መካከል በዋሽንግተን በተደረገው ድርድር የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድንቅ ድል ብለው የጠሩትን የሰላም ስምምነት እንዲፈርሙ አድርገዋል። ነገር ግን ስምምነቱ በተፋላሚ ወገኖች ወዲያውኑ ተጥሷል። ኤም 23 በዚህ ግጭት ውስጥ ካሉት ትላልቅ ተሳታፊዎች አንዱ ሲሆን በአሜሪካ የተደረገው የተኩስ አቁም ስምምነት ውስጥ በቀጥታ አልተሳተፈም። ቡድኑ የግጭቱን ዋና መንስኤዎችን ይፈታሉ በሚል በኳታር አሸማጋይነት የተደረጉትን ንግግሮች ይደግፋል። በጥር ወር የኤም 23 አማጺያን የክልሉን ዋና ከተማ ጉማን የቡካቩ ከተማንና ሁለት አየር ማረፊያዎችን ጨምሮ የምስራቅ ዲሞክራቲክ ኮንጎን ትላልቅ ክፍሎችን መቆጣጠራቸውን ተከትሎ የአስር አመታቱ ግጭት ተባብሷል። ከጥር ወር ጀምሮ በሺዎች የሚቆጠሩ ሰዎች ሲገደሉ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ከቤታቸው ተፈናቅለዋል። የኪኒሻሳ መንግስት የምስራቃዊ አገሪቱን ክፍሎች በኤም23 ከተነጠቀ በኋላ ለእርዳታ ፊቱን ወደ አሜሪካ አብዙሯል። ከአሜሪካ በሚያገኘው የደህንነት ዋስትና ናዎች ምትክ ወሳኝ ማዕድናትን የመጠቀም መብት ለዋሽንግተን እንደሰጠ ተዘግቧል። ምስራቃዊ ዲሞክራቲክ ኮንጎ ለዓለም አቀፍ የኤሌክትሮኒክስ ኢንዱስትሪዎች አስፈላጊ በሆኑ ኮልታንና ሌሎች ሀብቶች የበለጸገች ናት። ሩዋንዳ ከፍተኛ ማስረጃ ቢኖርም ኤም 23 ን ትደግፋለች መባሉን ታስተባብላለች። ወታደሮቿ በአካባቢው የተሰማሩ ራሷን እንደ ኤፍዲኤልአር ካሉ የታጠቁ ቡድኖች ከሚሰነዘሩ ጥቃቶች ለመከላከል መሆኑን አጥብቃ ትገልጻለች። ዜናዎቻችን አበቁ። ስለተከታተላችሁ እናመሰግናለን። ሲሳይ ዘሪውን ከመላዊ ስርጭት ባለሙያዎች ጋር ዜናዎቹ መራሁኝ። ጤና